ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የሳራ ዛናው ቻናል ተከታታዮች እንዴት ናችሁ? አለሁ፣ እግዚአብሔር ይመስገን። ሀገራችሁ ናፈቃችሁ? እንግዲህ ላሳያችሁ እያለከለኩ ነው። ገና ዛሬ ሳምንት ነው ሀገሬ ከገባሁ። ገና ዛሬ ከቤት ወጣ ሁኝ ይላችኋለሁ። ይሄው እንደምታዩ ስንዴ፣ ቆንጆ ስንዴ ነው። ለእሶ እየደረስኩ ማለት ነው፣ እየዞርኩ ነው። ይሄው ላሳያችሁ፣ ዝባህር ዛፍ ቅጠል አለ። አሁን ዩኒቨርሲቲው ኢትዮጵያ የመከነ ሰላም ዩኒቨርሲቲ ነው። ማሳያችሁ እንደምታዩት ይሄ የመከነ ሰላም ዩኒቨርሲቲ ነው። እዩ ማለት ማዶ ከተማው ዋናው ከተማ መከነ ሰላም ግን ቤት ጭቅቅ ያለ ነው፣ ብዙም አይታይም። እና ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አደይ አበባ እንደምታዩት ማርያም እዚህ እየመጣሁ እንግዲህ አሳያችኋለሁ፣ አስጎበኛችኋለሁ። ዩኒቨርሲቲ ውስጥ እንከፈቀዱልኝ፣ እናንተ ላይ ሰብስክራይብ አድርጉ። ኢትዮጵያ ከገባ የመጀመሪያ ቢድ ነው፣ የመጀመሪያ ቢድ ነው እየሰራ ያለሁት።

ያው አክርማ ድሮ ስንቀጨ ነበረ። አክርማ አክርማ አሁን አክርማ እየቀጭ ልቅጭ መሰል። ኧረ ምን እንድደስ እንደሚል እንድደስ እንደሚል አሁን ልጆች ጋር እየመጣሁ ሚዘ ቢዶ እሰራለሁ። እስከዚያ ድረስ አበረታቱኝ፣ ወዳችኋለሁ፣ አመሰግናለሁ እያለ ከለኩ ነው። ማረን ዩኒቨርሲቲ ዩኒቨርሲቲ ፊት ለፊት ነው ቤቴ። አሁን ለእሶ ለህት ደርሼ እየተመለስኩ ነው እንጂ ዝዛዛ ነው ቤቴ ማለት ነው። ከተማ ከተማ ብዙም አይታይም። ጎርጎት ደል ቦታ ደረስኩኝ እና ላይክ፣ ሼር፣ ሰብስክራይብ ያርጋችሁ ደወል ምልክት መጫናችሁን አትርሱ። በቃ ከሳውዲ ከመጣ አማረኛው ጠፋብኝ እንዴ። አማረኛ እንደገና መልመድ አለብኝ።